የአዲስ አበባ ባለሃብቶች ፎረም አጭበርባሪ ሲል የጠራቸው የንግድ ቡድኖች ለመከላከል መንግሥት ፈጣን እርምጃ እንዲወስድ አሳስቧል። የአዲስ አበባ ባለሃብቶች ፎረም ሕጋዊ የንግድ ሽፋን በመጠቀም በተለይ ወጣቶችን በማጭበርበር፣ በመዝረፍና በደል በመፈጸም ላይ በሚገኙ የወንጀል ቡድኖች ላይ መንግሥት ቆራጥና ፈጣን እርምጃ እንዲወስድ ጠንካራ ጥሪ አቅርቧል። የፎረሙ ፕሬዚዳንት አቶ አሸናፊ ሙሴ ለካፒታል እንደተናገሩት፣ እነዚህ ቡድኖች ዜጎችን በማጭበርበር ላይ መሆናቸውንና ለአገር ልማት በቅንነት የሚሰሩ እውነተኛ ከፍተኛ ባለሀብቶችን ስም እያጠፉ መሆናቸውን አውግዟል። ፎረሙ አብዛኛው ባለሀብትና የንግድ ማህበረሰብ ገንቢ አስተዋጽኦ እያደረገ ባለበት ጊዜ ጥቂት ሊናቢስ ቡድኖች ግን ሕጋዊ ማዕቀፎችን ተጠቅመው ሕገወጥ የንግድ እንቅስቃሴዎችን እያካሄዱ ነው ሲል ከሷል። ወጣቶችን ዒላማ ያደረገው የማታለያ ዘዴዎች። የንግድ ፎረሙ እነዚህ ወንጀለኛ ድርጅቶች የሀገሪቱ የዕድገት ተስፋና አንቀሳቃሽ ኃይል የሆኑ ወጣት ኢትዮጵያውያንን በአታላይ ዕቅዶች እንዴት እንደሚታልሉ አጉልቶ አሳይቷል ነው የተባለው። ከእነዚህ ማጭበርበሪያ ዘዴዎች መካከል ሐሰተኛ የሪል ስቴት ቅናሾች፣ የመኪና ማስመጣት እቅዶች እንዲሁም በውጭ ሀገር ትርፋማ የስራ እድል የአሰጥ ቃል መግባት ይገኙበታል። አብዛኞቹ ተጎጂዎች በታዋቂ ሰዎች ማስታወቂያ ወይም አሳሳች የብዙሃን መገናኛ ዘመቻዎች ተሳለው ንብረታቸውን እና ለረጅም ጊዜ የቆጠቡትን ገንዘብ እንደሚያጡ ነው ያመለከተው። ይህም አንዳንድ ጊዜ ወደ ከፋ ድህነት አሊያም ሕገወጥ ስደት ሙከራ እንዲያመራም ምክንያት ይሆናል ሲል ፎረሙ አመልክቷል። አቶ አሸናፊ በተለይ ስር የሰደዱ ማጭበርበሪያ ዘዴዎችን አስመልክቶ ስጋቱን ገልጿል። እነዚህ ቡድኖች ሃይማኖት ተቋማትን በጠቀማቸውና እንዲሁም በመንግስት ባለስልጣናት አምባሳደሮች የተሰጡ የሐሰት ድጋፍ ችን በማሳየት የህዝቡን እምነት ለመገንባት የሚያደርጉትን ሰፊ ማህበራዊ መገናኛ ዘመቻዎችን ፎረሙ አውግዟል። አቶ አሸናፊ ለካፒታል እንዳስረዱት የእነዚህ አጭበርባሪ ቡድኖች ድርጊት በንግዱ ማህበረሰብ ላይ የህዝብን እምነት እየጎድም ሲሆን መደበኛውን የንግድ ስርዓት እያወኩ ነው ሲል ጠቁሟል። ቡድኖቹ በወቅቱ ካልተገቱ ለአገር ደህንነት ስጋት የሚፈጥሩ በአገር ውስጥ ሆነ በውጭ አገር አጀንዳ አላቸውና አደገኛ መረቦች ሲል ገልጿቸዋል።